በሐዋሳ ከተማና በስዳማ ክልል የተስፋፋ የመጣሁ የአመራሮች ተቋሙ ብዙዎቹን ላይ ስር እየዳረገ ነው። ድምፃዊ ቶኪቾ ባስጀመረው ተቋሙ ተሳትፎ ከነበራቸው ሰዎች መሃል በቁጥር አስር የሚደርሱ ሰዎች የታሰሩ ሲሆን በስፋት አነቃቂ የነበረች ድምፃዊት ኢትዮጵያ በቃለች በትላንትና ዕለት ከሚትኖርበት አዲስ አበባ በፖሊስ ተይዛ ወደ ሐዋሳ የመጠች ቢሆንም እስካሁን ያለችበት አልታወቀም። የትግሉ አስጀማሪ ቶኪቾው በሁለት አይነት ሰዎች እየተፈለገ ይገኛል። ባለፈው በራሱ በቲክቶክ ፔጁ እንደ አጋራን ከሆነ ሊያስገድሉ ሰው ወደ አዲስ አበባ ልኮብኛል ስል ገልጿል። ገዳይ ነው ያለውም ሰው ማንነቱንና ፎቶን ለህዝብም አጋርተዋል። ገዳዩ የትውልድ ቦታው አላታ ወንዶ ሲሆን በተለያየ ጊዜያት የተለያዩ የሲዳማ ልጆችን እየሰለለና እየገደለ ያለ ጨካኝና በጣም ረመኔ ሰው መሆኑንም ተናግረዋል። አርቲስት ቶክቸው በጣም አሳሳቢ ቦታና ሁኔታ ላይ መሆኑ ግልጽ ነው። ቶኪቾ ህዝቡን በጣም የሚወድ ለሲዳማና ለሐዋሳ ከተማ እድገት ዋጋ ከከፈሉ አርቲስቶች መሃል ፈርቀዳጅ የሆነ አርቲስት መሆኑ ግልጽ ነው። ሐዋሳ ሁሉም ብሔሮች በመከባበር የምኖርባት የነበረች ከተማ መሆኗ የትናንትናው ታሪክ ሆኖ በዛሬው ላይ እንደ ትዝታ እያወራን እንገኛለን። አመራሮች የከተማ ልጆችን እንደ ጥላት ማየቱን ቀጥሏል። ቶክቸውም የዚህ ሰለባ የሆነ ይመስለኛል። የሲዳማ የክልልነት ጥያቄ ተቀባይነት ማግኘቱ የሁሉም ሰውና ለከተማ ነዋሪዎቹ የተሻለ ነገር ማምጣት ነበረበት። ነገር ግን ከማንም በፊት ስሟን ከፍ አድርጎ የጠሩት አርቲስቶች በሐዋሳ ላይ ምንም አይነት ክብር ሳይሰጣቸው የሀገሪቷን መንግስት ትተውና ፈርቶ ስማቸውን አትፍተው እየኖሩ ይገኛሉ። እውነትም የሲዳማ ህዝብ ፍላጎት ሀ ብሎ ሐዋሳ በሌማ በማለት ሐዋሳንና ስዳማን ከፍ ያደረጉትን ማሚላንና ክችንን በዝል ክችላ ማለታቸው በምን ምክንያት ይመስላል? እንዲያውም እንደ ትንሾቹና ስብ እንበልና ብሔራቸው ስዳማ ስላልሆነ ነው ብንል፣ ቶክቸውስ አይዴ ጨንበላላ በምሎ ሙዚቃው ጨንበላላ የሚባል በዓል እንዳለ ለአለም ማሳወቁ የማንክደው ሀቅ አይደል? ታዲያ ይህ ለእኛ የዓለም ብርቅ የሆነ አርቲስት ባለ ወርቃማ ድምፁ ባለቤት፣ ለብዙ አርቲስቶች አርያ የነበረ ሰው በተወለደበት ሀገሩ ማስተዋወቀው ጨንበላላ ባል ተረስቶ ዝም መባሉ ትክክል ነው ትላላችሁን? አሁንም ቢሆን ሀገር ያለ ሰው በተለይም ያለ አርቲስት ልትተዋወቅ አትችልም እወቁ። አስገራሚና ማራኪ በሆነው አፍኒ ስርዓታቸው እርቅ ፍጠሩ እንጂ ተናገር ያላችሁን ሁሉም በማሰር ጥሩ ነገር አታመጡም። ፍትህ ለታሰሩ። ትላንትናው ዕለት ተይዛ ያለችበት ቦታ የማይታወቀው ኢትዮጵያ በቀለች አምጥተው መናሪያ ፖሊስ ጣቢያን እንዳሰሩ የተነገረ ቢሆንም ከዛ ቦታ ደግሞ ወደ መምሪያ እንወስዳለን ቦታ ለውጥ እናደርጋለን ብሎ ከወሰዷት በኋላ አሁንም ያለችበት ቦታ ጠፍቷል። ይህ እስሩ ዓላማው ነው ፖለቲካዊ የሆነ አካሄድ ማንም የተናገረ ይታሰራል። ይሄ ትክክልና ተገቢ ያልሆነ ጉዳይ ነው። ኢትዮጵያ የመናገር መብቷን ተጠብቃ ለወገኗ ለህዝቧና ለሚወዳትና ለሚከተላት ለስዳማ ልጆች አፍ ነው የሆነችው። ስለዚህ አሁን ምንም አይነት ሰብአዊ ጥሰት እንዳይደርስባትና ታሰሩ አርቲስቶቹ ይለቀቁልን፣ ሀዋሳም ወደነበረችበት ቦታ ትመለስ። አመራራዎቹም ለራሳቸውና ለኪሳቸው ስሉ የተለያየ ተገቢ ያልሆነ ነገር እያደረጉ መሆናቸውም ግልጽ እንደሆነ ይታወቃል። ከድርጊታችሁ ተቆጠቡ ስል ትግሉ አስጀማሪ የነበረው ቶኪቸው ወይንም ዮሐንስ በቀለ በራሱ ቲክቶክ ፔጁ ላይ በድጋሚ ያጋራን ጉዳይ ነው።